አሜሪካ እና ደቡብ ኮሪያ የጋራ የባህር ኃይል ልምምድ በደቡብ ኮሪያ ምስራቃዊ ዳርቻ አቅራቢያ በምትገኘው ፎዋንክ ከተማ ማድረጋቸው ተሰምተዋል። የባህር ኃይል ልምምዱ ለዘጠኝ ቀናት የተደረገ ሲሆን በልምምዱም የሁለቱ ሀገራት አስር የጦር መርከቦችና ሦስት ሶስት ሄሊኮፕተሮች ተሳትፈዋል ነው የተባለው። አሜሪካና ደቡብ ኮሪያ በጋራ ያካሄዱት የባህር ኃይል የጦር ልምምድ የሁለቱን የጋራ የባህር ኃይል አቅም የሚያሳድግ እንደሆነ የሲኦልና ዋሽንግተን ወታደራዊ ባለስልጣናት አስታውቀዋል። የባህር ላይ ልምምዱ ሁለቱን ሀገራት የሚጠቅሙ ወደቦችን የመጠበቅና አቅምን የማጠናከር ሎም የባህር ትራንስፖርት መስመሮችን ደህንነት መከላከል ላይ ትኩረቱን ያደረገ መሆኑም ተመላክቷል። ሀገራቱ በጦር ልምምድ ወቅት በባህር ኃይላቸው ላይ አዳዲስ ልምዶችን የሚቀስሙበት መሆኑና ጠላት ብለው ለሚጠራቸው አካላት ማስጠንቀቂያ ለመስጠት የሚያግዝ እንደሚሆን መናገራቸው ታውቋል። ልምምዱ በፈረንጆቹ 2014 ጀምሮ በሁለቱ ሀገራት እየተከናወነ የሚገኝ ነው ተብሏል። በኮሪያ ልሳነ ምድር የሚገኙት ሁለቱ ተቀናቃኝ ወገኖች ሲዮልና ፒዮንጊያንግ ውጥረት ውስጥ በገቡበት ሰዓት ደቡብ ኮሪያ ከአሜሪካ ጋር የምታደርገው የጦር ልምምድ ሰሜን ኮሪያን ማስቆጣቱ እንደማይቀርና ለዚህ ይህም የተለመደ አጸፋዊ ምላሽ ለመስጠት ልትዘጋጅ ትችላለች ሲሉ ፖለቲከኞቹ ተናግረዋል። ሰሜን ኮሪያ የሁለቱ ሀገራት ትብብር ስጋቴ ነው በሚል የትኛውንም የጋራ ልምምድ አጥብቃ እንደምትቃወም የሚታወቅ ነው። ሰሞኑን አሜሪካ፣ ደቡብ ኮሪያና ጃፓን ሰሜን ኮሪያ ላይ ጦርነት ለመክፈት እየተዘጋጁ መሆናቸውን የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ መግለጻቸው ይታወሳል። ይህ ደግሞ በኮሪያ ልሳን ምድር ያለውን ውጥረት ከፍ ሊያደርገው እንደሚችል ይነገራል። ሰርጌይ ላቭሮቭ አሜሪካ ዓላማዋን ለማሳካት ከደቡብ ኮሪያና ጃፓን ጋር በመሆን መጠነ ሰፊ ወታደራዊ ልምምዶችን እያደረገች እንደምትገኝም አሶሽትድ ፕሬስ እና አናዶሉ አስነብበዋል። ደቡብ ኮሪያና አሜሪካ የጋራ የባህር ኃይል የጦር ልምምድ ማድረጋቸው በቀጠናው ላይ ውጥረት የመፍጠር አንድ አካል ተደርጎ ይወሰዳል እየተባለም ይገኛል። ሀገራቱ በሰሜን ኮሪያ ላይ እያተኮረና እየጨመረ የመጣውን የሰሜን ኮሪያ የኒክሌር የጦር መሳሪያ ስጋት ለመመከት ያለመ መሆኑን በተደጋጋሚ ሲገልጹ ይሰማል። ላቭሮቭ ደቡብ ኮሪያ በፒዮንጋንግ ላይ እያሳየች ያለውን ጠባጫሪነት እየጨመረ መጥቷል ያሉ ሲሆን፣ ከጃፓንም ጦርነት ሰባቂ የሆኑ ንግግሮች እየተሰሙ ይገኛል ብለዋል። የወታደራዊ ጥምረቱ ዓላማ ግልጽ ነው ያሉት የ73 ዓመቱ ዲፕሎማት መፍትሄውም ከሰሜን ኮሪያ ጋር ጦርነት መቅጠም ነው ብለዋል። በኮሪያ ልሳነ ምድር ያለው ወታደራዊ ውጥረትና ፍጥጫ እየተባባሰ መምጣቱ ቀጠናው ላይ ስጋት ጠቅኗል። ሰሜን ኮሪያ ወታደሮቿን ወደ ሩሲያ በመላክ ዩክሬንን መዋጋቷ በደቡብ ኮሪያና አሜሪካ ትችት ሲቀርብበት መቆየቱ ይታወሳል። በተጨማሪም የጦር መሳሪያዎችን በመስጠት ሩሲያን ስታግዝ የቆየችው ሰሜን ኮሪያ አሁን ደግሞ ተዋጊ ወታደሮችን በመላክ ጦርነቱ ውስጥ በቀጥታ መሳተፏ የአውሮፓ ሕብረት አባል ሀገራትን ቁጣ መቀስቀሱ ይታወሳል። በደቡብ ኮሪያና አሜሪካ የጦር ልምምድ ወቅትም ቢ1ን ቢ የተሰኘ ቦምብ በኮሪያ የባህር ሰርጥ መፈንዳቱም ተሰምቷል። አሁን ላይ በአሜሪካና ደቡብ ኮሪያ ጋራ የባህር ላይ ልምምድ የተደረገው ሀገራቱ በጦርነቱ ወቅት ራሳቸውን ለመከላከል እንደ ቅድመ ዝግጅት የሚቆጠር ነው ሲሉ የሁለቱን ሀገራት ጉዳይ የሚከታተሉ ወገኖች ይናገራሉ።